በነገራችን ላይ የሰሞኑ ወሬ ምን እንደሆነ ሰምታችኋል? አዎ ሐምሳ ሚሊዮን ብር ልዩ ሎተሪ የኢትዮጵያ ሎተሪ አገልግሎት ሊሸልም ነው። ለኢትዮጵያ ሎተሪ አገልግሎት አይታወቅም እኮ ዛሬ ከመጡት ተመልካቾች መሃል ትኬት ቆርጠው 50 ሚሊዮን የሚያገኙ ባለ ዕድል ዲታዎች ይፈጠሩ ይሆናል። መልካም ዕድል። እንዴ የዘንድሮ ሎተሪ 50 ሚሊዮኑን ዕጣ ለየት የሚያደርገው ምን እንደሆነ ታውቃላችሁ? ሲጀምር በፊት እንገናኝ የምንባባለው ሰኔ ሰላሳ አልነበር አሁን ግንቦት ሰላሳ ሆኗል። በአንድ ወር አጥሯል። ግንቦት ሰላሳ ይህ ልዩ ሎተሪ ይወጣል። እን እንመኝ እስኪ ለራሳችን ደርሰን ኮ የኢትዮጵያ ሎተሪ አገልግሎት የዘንድሮውን 50 ሚሊዮን ብርጣ በተለይ የሰይፉ ኢቢኤስን ፕሮግራም አይታችሁ ኪው አር ኮድ አለች ያለ እሷን እስካናድርጋችሁ በቴሌ ብር ለምትገዙ ተጨማሪ አምስት ሚሊዮን ብር ያበረክትና ሰይፉ በኢቢኤስ ለፈለገው የበጎ አድራጎት ድርጅት እንዲሸልም እድል አመቻችቷል። ይህ ነው ለየት የሚያደርገው። እኔም እናንተ ገዝታችሁ ይህን ፕሮግራም አይታችሁ ለምትሸለሙ ሰዎች አምስት ሚሊዮን ብር ተጨማሪ ለፈለግኩት ተቋም እንድሰጥ እድል ስለተመቻቸ መቅዶንያ መርጫለሁ። እና ይቅናን። ያው እንግዲህ በቴሌ ብር ይህን ትኬት በመግዛት እድላችንን እንሞክር። አስራ ሁለት ሚሊዮነሮች ዘንድሮ በኢትዮጵያ ሎተሪ አገልግሎት ይሸለማሉ። ለማንኛውም እስኪ ይህንን እጣ ለማግኘት በምን በምንድን ነው የምንገዛው የሚል ጥያቄ ካላችሁ መልስ ልስጣችሁ። የ50 ሚሊዮን ብር ሎተሪ በድረገጻችን ኢትዮ ሎተሪ ዶት ኢቲ ላይ በመግባት ይቁረጡ። በወረቀትና በዲጂታል አማራጭ የቀረበለውን የ50 ሚሊዮን ብር ሎተሪ ቆርጦ ሲያሸንፉ ይህን ሎተሪ የሸጠሎት የእድል አዟሪም አብሮ ይሸለማል። ይቅናን ይቅናውት። በኢትዮጵያ ታሪክ የመጀመሪያ የሆነውን 50 ሚሊዮን ብር የሚያስገኝ ጣ በቴሌብር ሱፐር አፕ ላይ ገብታችሁ በመቁረጥ መንበሽበሽ ትችላላችሁ። መልካም እድል።